የኢየሱስ ክርስቶስ የተለያየ የመስጊድ ጀማዓ ሰገድ አንዱ መስጊድ ፋትያን ሲጀመር ቢስሚላህ ብሎ ይጀምራል። አንዳንዱ ደግሞ ደምጭ ይጀምራል፣ ሳይወጣ ቢስሚላህ ሳይል ይጀምራል። ወንድ ነው፣ አውቀሽኛል። አሁን አብረሽን ሸሃዳ ወይ አሽሃዱ

እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይናቸው ብዬ መሰክራለሁ ማለት ነው ከዚህ በኋላ ሙስሊም ሆነሻል ለአላህ ምስጋና ይገባው አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ወደስታ ያለፈው ወንጀሉን ይመርለታል አላህ ንጹህ አድርጎ ይቀበለዋል ወደ እርሱ በሚመለሱ ጊዜ ባሪያዎቹ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህም በሱረቱ ለአንፋን ላይ ሲናገር ይላል ቁል ልለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ወእየዑዱ ፈቀድ መደት ስነት አወሊን ይላል። ሙሐመድ ሆይ ለእነዚያ ለካሉኝ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡ፣ ወደ ኔ ቢመለሱ ያለፈ ስህተታቸውን ሁሉ ይቅርልላቸዋለሁ እያለ ይናገራል። ይህ ነው ሌላኛው ነገር ምንድን ነው? አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻር ትወስጃለሽ፣ ለሶላት ዝግጅቱ ሆኝ ዘንድ ማለት ነው። ንጹህ ልብስን በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስገድ ትጀምራለሽ። አሁን ለመሰከርሽለት አንድና አንድ እና ብቸኛ ለሆነው አምላክ ለአላህ ስብሃነ ተዓላ ብቻ መስገድን ትጀምራለሽ ማለት ነው። እሺ እሺ። ስለ ሶላት የሚያስተምሩ ሙስሊም ጓደኞች አሉሽ? በቃ ስልክሽን እሰጣቸዋለሁኝ፣ ያናገሩሻል፣ ያገኙሻል። ስምሽ ማን ነበር? ሮዛ እ መቀየር ካልፈለግሽ ችግር የለውም። ሰምታዊ ነበር የጠየኩትን ጥያቄ መስጂድ አንዳንድ ጊዜ ሲሰግድ ማለት ነው። የተለያየ መስጂድ ነው እና የምሰግደው አንዳንዱ መስጂድ ላይ ፋቲያ ሲጀምሩ ቢስሚላ ድምጻቸውን ከፍ አድርገው ይጀምራሉ። አንዳንዱ ምስል ላይ ደግሞ ድምጻቸውን ሳያውጡ ነው እና የሚጀምሩት። ምንድነው ልዩነቱ? የምን ሶላት ግዴታ ሰላት ማለት ነው። ለግዴታ ሶላት ላይ ድምፅን ከፍ ማድረግ አለበት ኢማሙ። ኢማሙ ድምፅን ከፍ ማድረግ ሲሉ ነው ቢስሚላ ብለው መጀመሪያም ማለት ነው።

ከዑመር ብን አልኸጣብ በኋላ ሰግጅ ያለሁኝ አንድም ቀን እንኳን አንዳቸውም ቢስሚላህ ራህማን ራሂም የሚለውን ድምፃቸውን ከፍ አድርገው ሲሉ አልሰማሁም፣ ተናገረ። እንዴት ነህ ሁሴን? ሰላም ነው እንዴት። አለ ርሳል ብሩክ። ይቅርታ እያወራ ነው መሰለኝ። ሰላም ነው ፋብሪዛ

አንድ ጥያቄ ነበረ። እኔ ብዙ ጊዜ እዚህ ስከታተል ነበረ የነበረ ብቻ ሳይሳካልኝ እስካሁን ድርሻ ያለውኝ። ጥያቄም ደግሞ አሁን ለምሳሌ ያ ሰው ሌላ ሀገር አለ፣ ሌላ ሌላ ሀገር የሚኖሩ ሰዎች ያ ሰው መግባት ይችላል? ካስገባችሁ ታስገቡት እዚህ ለምሳሌ ሌላ ሀገር ትኖራለች። ጥያቄ ያው በኒካህ ዙሪያ ነው የሚያስክ ማቀርበው። እኔ ንካ እንዴት ይታያል? ለምሳሌ ሌላ ሀገር ካለ ሰው፣ እሷ ለምሳሌ ሌላ ሀገር አለች፣ እኔ ሌላ ሀገር አለሁኝ። በዚህ ዙሪያ ንካ እንዴት ይታያል? ችግር የለውም። በርቀት ኒካ ማሰር፣ በአካል መገናኘት ካልተቻለ ኒካ አካል መገናኘት ልንችል። ለምሳሌ እሷ ሌላ ሀገር ነው ያለችው፣ እኔ ሌላ ሀገር ነው ያለሁት። ለማግባት ተስማምታችኋል አደላ ለዚህ እንዴት ነው የምታደርጉት? አራት ኒካ የሚያስሩ አካሎች ያስፈልጋሉ። ወልይና ሻሄዶች፣ የሚያገባው ሰው መህርም እንዳለ ሆኖ ማለት ነው። እና አባት በሕይወት አለ? በሕይወት የሉም? አያቶስ? የአባቷ አባት የአባቷም አባት የለም? ወንድምስ? ወንድሞቹ አሉ። ሁለት ይሰግዳሉ እሺ ይኸውልህ ሶላ ከሰገዱ እነሱ ናችሁ እንካ የሚያስሩት በዚህ ጊዜ ማለት ነው። ባት ከሌላ አያት ከሌላ ወንድም ከሌላ አጎት፣ ስለዚህ እነዚህ ወንድሟ አንዱ ወንድሟና ለአቅባዳም የደረሰ መሆን አለበት፣ ከአስራ አምስት ዓመት በላይ ነው። አንተ ሁለታችሁ ትገናኛላችሁ በስልክም ቢሆን ማለት ነው። ከአንተ ጋር ወይ ከሱ ጋር ሁለት ሻሂዶች ምስክሮች ይቀመጣሉ። ከዛኒ ካልማሰር ነው ከብታች አለ አይደል? ለቴንድር ያለው ብሎ ይናገራል። ተቀብያለሁ ትላለህ። ይሄ ነው መህሩንም ታውስታላችሁ። በዚያ ከዚያ በዚህ መልኩ ኒካፍ ይፈጸማል ማለት ነው። ወይንም ደግሞ አንተ ውክልና መላክ ትችላለህ። እዚያ ኢትዮጵያ ከሆኑ እነሱ ያለው ወንድሞ ለምሳሌ አባትህን ወይ ወንድምህን፣ አንድ ቤተሰብ ክፍል የምታውቀው ቤተሰብ ክፍል ባይሆንም አንድ አካል ውክልና ተሰጠና፣ ያ ሰው ሂዶ እዛ ሁለት ሻህዶችን ይዘው ሂዶ በአካል እዛ ተገናኝተው ሊካስሩልሃል ማለት ነው።

ብራክ ጾምን አያበላሽም። እንደገና ሁለተኛ ጥያቄ እንትን ምን ክርስቲያኖች መሪያምን ባል አላት ይላሉ። እንዴት ነው ዮሐንስ የሚባል ባል አላት ይላሉ? በእስልምና እንደዛ አለ እንዲህ ያለ ክርስቲያን እስካሁን ድረስ አልሰማም። ዮሴፍ የሚባል ባል እንዳላት እንጂ ዮሐንስ አይደለም ዮሴፍ ዮሴፍ። በእስልምና እንደዚያ ብሎ ነገር የለም። በስልምና መሲሁን ከመውለዷን በፊት ሆነ ከዚያም በኋላ ባለ አላት ብሎ አልተገለጸም። ማንም ወንድ ያልነካት፣ ማንም ወንድ ጫፏን ያልነካት በዚያ ሁኔታ ላይ ሳለች፣ በድንግልናዋ ሳለች የወለደች ድንቅ ሴት ነች። ጀዛኩሙላሁ ኸይር አ የሚለው ከእኛ ጋር እንትን የሚልጅ ነው። እና አናገሮች ወይ ውሱ ሁላችሁም ሰላም ናችሁ። እኔ ለጉዳይ ነው የመጣሁት ሻዳ መያዝ ማለት ነው። ማሻአላህ ማሻአላህ። እዚህም ጠይቄያለሁ ከነ ብሩኬ ጋም ከነ ቢላል ጋም ብላክ ከነሱ ጋር ረጅም ሰዓት ቁጭ ብዬ አወራ ነበር እንተያየቅ ነበርና እና ፍቃደኛ ከሆናችሁ ደግሞ አንድ እህት አለች በጣም ስታበረታታኝ ነበረች ወደች ከታች ነው ያለች መሰለኝ። እሷ ብታይዘኝ ፈቃደኛ ብትሆኑ፣ ግን ካልተሻለም እናንተ አርጉልኝ ችግር የለም። ገና ሻራ ማስ ትችላለች። አንድ ቁጥረን ጻፊ በዚሁ ላመሰግና አድምነች ካያቸዋት አስገቧት እና በዚሁ አጋጣሚ ብሩኬም ቢላልም በጣም እንጠይቅ እንዳጠና አድርገውኛል አግዘውኛል። ረዥም ሰዓት ቤትም ከፍጭ ጠይቅ ነበረ እና በጣም አግዘውኛል። ሌሎችም ወንድሞች እነ ፎአድም ብዙዎቹ ሲያግዙ ነበር እና አሁን ነው ቆርጭ የተነሳሁት። አሁን በዚህ ለቀን ውስጥም ትንሽ ሀዘን ላይ ነበርኩ እንጂ ቀደም ብዬ ነበር ያሰብኩት። አያተፈርኩኝ በዛ ተጠምጄ ነበር። ማሻላ አስታውሳለሁ። እዚህ እንዲህ ነው በቃ። ጠይቃችሁ ጊዜ በጣም ደስ ይላል። ማንኛውም ክርስቲያን ካለ ስለ እስልምና ማወቅ የሚፈልገው እስላም በአጭሩ የነብያት መንገድ ነው።

ለመጽሐፉ ባለቤቶች የነብያት መጽሐፍ እጃችን ላይ አለ ስለሚሉ ማለት ነው። ስለሙ በላቸው ይህ ነው የነቢያት መንገድ በላቸው። ፈኢን አስለሙ ፈቀድ ይህተደው አለ። በእርግጥም ከሰለሙ ቀናሁን ጎዳና ተመሩ ይላል። ወይም ተወላው ፈኢነ መዓሌይክን በላ። እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ እና ይሄ ነው ወደ ነብያት መንገድ እንላቸዋለን። እሺ ፋይዛ፣ አሰላሙ አለይኩም

አሁን ያልከው ቃል የሸሃዳ ቃል ወይ ደግሞ ሰፈር ቃል ይባላል አታዱ አላህ ኢላህ ኢላ ማለት በእውነት የሚመለክ ሌላ የለም ብየ መሰክራለሁ ማለት ሲሆን ወአሽሃዱ አንነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልክተኛና ነብይ ናቸው ብየ መሰክራለሁ ማለት ነው ስለ ሶላት አስተጋገር ስለ ወደ አደራረክ የሚያስተምሩ ያው ነብይ አሉ አናግራቸው ቀላል ነው ግሩፕ ያስገቡሃል ማን ነበር ሰበ

እዚህ ዓለም ታላቅ ሰው ነቢያቸው ስሙ ለሙሐመድ ተቀጣይ ደስ ይለኛል። ፈቃደኛ ነህ? ፈቃደኛ ነኝ። ወንድማችን ሙሐመድ ነው። ሻወር ውሰድ። አመቶ እስልምና ሲቀበል ሻወር እንደወት ታዘዋል። ስለ ሶላት አስተጋገር በመማር በዚሁ አጋጣሚ ሁሴ እንትን አለ ማለት በውስጥ በጣም የሚያስጨንቁኝ አንዳንድ ሰዎች ስላሉ ሙስሊምና ሙስሊም እያሉ በዚሁ ማስረጃ በሰጣቸው ብዬ ነው። እና ይሄ መናገር ሰው እና እኔ ሙስሊም አይደለሁም። እዚህ ጋርም ይታያሉ ብዬ አስባለሁ ብዙ ቦታ አለ፣ ጀርባም ላይ አንገትም ላይ ግን ማስረጃ የሆናቸው ዘንድ ብዬ ነው። የነቢያትን መንገድ መጣራት ነው ያለብን። ግዴታ በደንብ ያውቃሉ። እንደማንሽ ጉዳያችንም አይደለም ነገር ከአምላኩ ጋር እንዲገናኝ ማስራት ነው አምላኩ ጋር እንዲገናኝ ማስራት ነው ያለብን ማስታወቅ ነው ከጌታው ጋር ያን የነቢያት አምላክ እንዲያውቁ እርሱን በብቸኝነት እንዲገዙ ያንን ማሳወቅ ወደ እርሱ መምራት እንጂ ምን ምን ጉዳያችን አለ እሺ ወገናችን ጥያቄ አለ እሺ አሎ ጥያቄ አለኝ እንዴት ነው መጀመሪያ ሰላሙ እንዴት ነህ? ደህና ነው ወይ? ሰላም ነው አለሁ፣ እግዚአብሔር ይመስገን ሁሉ ሰላም አለን፣ አልሐምዱሊላህ። እሺ፣ እንትን ነው ሁሴን ማለት አንዳንድ ጥያቄዎች አሉኝና ብዙ ጊዜ ጥያቄ የሚሆኑ ነገር አለ እስኪ አንዳንድ ነገሮችን እንድታስረዳኝ ስለፈለግኩ ነው። እና እስኪ ወደ ጥያቄ ልሄድና ይሰማል? ይሰማል? ይሰማል? ይሰማል? ይቅርታ፣ ትንሽ ኮኔክሽን ምናምን ያስቸግራል ያለሁበት አካባቢ ዛ ነው። እስኪ አንድ የመጀመሪያ ጥያቄ የመጀመሪያ ጥያቄ ብዙ ጊዜ እኔ እንኳን እንደዚህ ብዙም የጠለቀ የመጽሐፍ ቅዱስ እውቀት የለኝም ግን በአንዳንድ ሰዎች እንደዚህ ቤተክርስቲያን በሚያስተምሩ ሰዎች ምናምን ስሰማ ከቁርአንና ከመጽሐፍ ቅዱስ በጣም የሚቀርመው መጽሐፍ ቅዱስ ነው። ከብዙ መቶ ዓመታት በኋላ ነው ቁርአን ነቢዩ መሐመድ ከተልከው ከመጡ በኋላ ነው። እያንዳንዱ የቁርአን እንትን ከመጽሐፍ ቅዱስ ነው የተኮረጀው እንጂ መጀመሪያ መጀመሪያ የተጻፈው መጀመሪያው መጽሐፍ ቅዱስ ነው ይባላል። እና በዚህ ዙሪያ how much is true የሚለውን ብትገልጽልኝ ይፈልጋለሁ። አንደኛ። ሁለተኛ ደግሞ እንደሚታወቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ በመስማት ብቻ ሳይሆን ራሴም ያየዋቸው ብዙ ቦታዎች አሉ። መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው፣ አምላክ እንደሆነ፣ ፈጣሪ እንደሆነ እና ተልኮ እንደመጣ ሁሉ ምክንያቱም አቦል መንፈስ ቅዱስ ሶስቱ አንድ አምላክ እንደሆኑ የሚገልጽ ብዙ ቦታ አለና ደግሞ ኢየሱስ ብለው ብላችሁ የምትሉት ነብይ ኢሳ ነው። ነብይ ኢሳ ደግሞ በመጽሐፍ ቅዱስ ላይ ቁርአን ላይ የተጠቀሰው ነብይ ኢሳ በእኛ በመጽሐፍ ቅዱስ ላይ ኢየሱስ እንዳልሆነ ብዙ ማስረጃዎች አሉ፣ እሱ አይደለም የሚሉ አሉ። እና ስለዚህ ተጨባጭ የሆነ መረጃ እንድትነግረኝ እፈልጋለሁ። ሌላው ቅድም ለአንዲት እህታችን ስትናገር እየሰማሁ ነበረ። ነብዩ መሐመድ እስከ ሰባቱ ሰማይ ሄደዋል ይላል። ግን ለዚህም ተጨባጭ የሆነ መረጃ በእርግጥ እንትን ስትል ያው የተቆራረጠ እያዳመጥኩ ነበር። ግን ነብዩ መሐመድ ሙተው እንደቀሩ ብዙ መረጃዎች ብዙ መረጃዎች ያሳያሉ። ግን ኢየሱስ ግን ሙቶ በሶስተኛው መቃብር አሸንፎ እንደወጣ ሁሉ ይገለጻል። እና እስኪ ስለነዚህ ስለሶስቱ በደንብ ክላሲፋይ አድርገ አብራራልኝ እና ሌላ ጥያቄ ይኖረኛል። እስኪ ማለት ብዙ ጊዜ በአለማዊ እንደምነግር ዶክተር ነኝ፣ ብዙ እንትኖችን አሳልፍ ያለው ግን በቴዎሎጂ ላይ ምንም እውቀት ስለሌለኝ ነው። እነዚህን ብታስረዳኝ። እሺ፣ በመጀመሪያ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ኮርጃሉ ወይ ላአል ኮርጃሉ የሚል አንድ ቦትለት ነው። ከአምላክ ዘንድ በቀጥታ ነው የወረደላቸው። ከዚህ ማስረጃ ማለት ሜታ አድርጉት

እኔ ራሴ ነግራለሁ። ሁሴን ሁሴን እንትን ነው አሁን ካልከው ላይ ቁርአን መቼ ነው የተጻፈው? እስኪ ማለት አሁን መጽሐፍ ቅዱስ በኦሪ ዘመን እንደነበረ ይነገራል። ማለት በኢየሱስ ክርስቶስ ከመምጣቱ በፊት ነው የተጻፈው ይባላል። ለዛ አንዳንድ መረጃዎች እንደሚያመለክቱት ቁርአን መቼ ነው የተጻፈው ነው ወይስ በኦርቶዶክስ እንደሚታመነው እውነትም፣ ቁርአን ቁርአን ነው የሚቀድመው ወይስ መጽሐፍ ቅዱስ ነው የሚቀድመው አሁን ስለመጽሐፍቶቹ እየጠየክነው እየጠየክ ነው ወይንስ ስለመጣው ቃል ከሆነ ኮርጃ ላልኮርጃ ከሆነ ጥያቄ አልኮርጁን ከአምላክ ዘንድ የመጣ ነው ይታል አይደለ። አሁን ስለመጽሐፉ ከሆነ ደግሞ ማንጻፋቸው ወደሚለው ልንመጣ ነው። ቃል የመጣ ከማን ነው ወደሚለው ልንመጣ ነው። መጽሐፍ ቅዱስ ማን ይጻፋል? ማን ይጻፋል? ማን ነው የጻፈው እያልኩ ነው። መጽሐፍ ቅዱስ ትክክል መጽሐፍ ቅዱስ የተጻፈው አንዳንድ መረጃዎች እንደሚያሳዩት ሰዎች ናቸው በእርግጥ ግን በእግዚአብሔር ወይም በፈጣሪ መንፈስ እየተመሩ የተለያዩ ሰዎች በተለያየ ዘመን እንደተጻፉትኝ ብዙ ማስረጃ አለ ለምሳሌ ምን አልከኝ ለምሳሌ ማን መጽሐፍ ቅዱስን ከጻፉት መካከል ለምሳሌ ያክል አንድ ጊዜ ተጠብቀኝ። ለምሳሌ ወስደን ብናይ፣ ይቅርታ አንድ ጊዜ ተጠብቀኛለሁ ሰኔ ለምሳሌ ለምሳሌ ምን ይላል መሰለ ይሰማል ድምዘይ ምን ይላል መሰለ ሳይሆን፣ ለምሳሌ የመጽሐፍ ቅዱስ ባለቤቱ እግዚአብሔር እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች እንደሆኑ መረጃዎች ያሳያሉ። ለምሳሌ አክልን ሊቀነብያ እኮ አዳምጠኛ እኮ እኮ ሁሴን አዳምጠኝ። ለምሳሌ ሊቀ ነቢያት እየተባለ በመጽሐፍ ቅዱስ የሚጠቀሰው ሙሴ ጻፍ ተብሎ ከእግዚአብሔር ዘንድ ተነግሮት እንደጻፈ መረጃዎች ያሳያሉ ያሳያሉ። ለምሳሌ ጻፍ ተብሎ መሆኑ መጽሐፍ ቅዱስ ይናገራል። ዘጸአት 17 ከቁጥር 14 ላይ ወስደው ብታይ እንደገና ደግሞ ዘጸአት 34 ቁጥር 17 ወስደህ ብታይ፣ ነቢዩ ኤርሚያስን እንሆ ቃሌን በአፍ ውስጥ አኖራለሁ ብሎ እንደገለጠው እግዚአብሔር የሰጣውንም ጽፏል። አየህ፣ ያ ማለት እግዚአብሔር እየተናገራቸው በመንፈስ እንደጻፉ ይገልጻል። ለዚህ ማስረጃ ዘጸአት 17 ቁጥር 14 ላይ ወስደህ ብታይ አዎ 14 ላይ ወስደህ ብታይ እግዚአብሔር ጻፍ የሚለውን ቃል እንደነገራቸው ያሳያል። ጻፍ ብሎ እንደነገረው እሱ ብቻ አይደለም። እንደገና አሁን አሁን እ ጻፍ የሚለውን አይደለም እየጠየኩኝ ያለሁት እኮ ማለት የጻፈው ሰው የጻፈው ሰው ነው እንደነገርኩህ። ግን ጻፍ ተብሎ እንደጻፈው መረጃዎች ያሳያሉ። አሁን የምነግርህ ማለት ነው ዝም ብሎ በራሱ በዘፈቀደ ወይም በራሱ ፍላጎት የጻፈው እ ሙሴን የጻፈው አይደል? ብሉ ይችላል ሙሴን የጻፈው ሄሎ አሎ ብሉ ይችላል ሙሴን የጻፈው ነው እያልከን ያለህ አይደል? ወጣ አለ ጌታ ሰውና ተመለስ። እሺ፣ ጥያቄ አለሽ? ቀጥል። ሰላም